የተወደዳችሁ ወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የፋኖ ኃይሎች ጥቃት በመክፈት በግዳጅ የታፈሱ ወጣቶችን አስለቀቅን ሲሉ ገለጹም። መከላከያ በበኩሉ ሰራዊቱን የሚገዳደር የፋኖ ታጣቂ ኃይል የለም ይላል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። ጄኔራል ታደሰ ወረደ የፕሬዝደንትነት ደብዳቤው እንዳልተሰጣቸው ተሰማም። ጄኔራሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መሆናቸው ይፋ ከሆነ አንድ ወር ሊሆናቸው አንድ ሳምንትም ይቀራቸዋል። ዝርዝር መረጃ ይዘናል። የብልጽግናው መንግስት ወደ ኢትዮጵያ እንዳይገቡ የከለከላቸው እነ አቡነ ጴጥሮስን በጠንካራ ቅድመ ሁኔታ እንዲገቡ ፈቀደም። ቅድመ ሁኔታው በቀጣዩ የሲኖዶስ ጠቅላላ ጉባኤ የራሱን ሰዎች በቤተ ክርስቲያኗ ቁልፍ ቦታዎች ለማሾም የሚያስችለው መሆኑም ታውቋል። ወደ ሀገር ቤት እንዲገቡ ከተፈቀደላቸው መካከል በ2014 ዓ ም ፓትርያርክ የሚያወርድ ኮሚቴ በመንግስት ሲቋቋም የኮሚቴው አባል የነበሩት ጳጳስ እንደሚገኙበትም ተገልጿል። እነዚህን ጉዳዮች በስፋት እንመለከታለን። የሰርግ ስነ ስርዓቱን እሁድ ሊፈጽም የነበረው ሰው ታግቶ ተገደለም። በሀገሪቱ ዜጎች ወጥተው የመግባት ዋስትናቸውን ከተነጠቁም ሰነባብቷል። ሌላኛው መረጃችን ነው። ዶናልድ ትረምፕ በአሜሪካ የሚገኙ ህገወጥ ስደተኞችን ወደ ሊቢያና ሩዋንዳ ሊያጓጉዙ ነው ተባለም። የፕሬዝደንት ዶናልድ ትረምፕ አስተዳደር ጥገኝነት ጥያቄዎችና የወንጀል ማስረጃ አለባቸው የሚላቸውን ፍልሰተኞችን ወደ እነዚህ ሁለት ሀገራት ለመላክ ስለማሰቡ የዘገበው ሲኤንኤን ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ጥቃት በመክፈት በግዳጅ የታፈሱ ወጣቶችን አስለቀቅን ሲሉ አሳወቁም። መከላከያ በበኩሉ ሰራዊቱን የሚገዳደር የፋኖ ታጣቂ የለም ሲል ገልጿል። በአማራ ክልል በቀጠለው ጦርነት ዛሬ የፋኖ ኃይሎች የፈንጅ ጥቃት ማድረሳቸውን፣ እንደዚሁም በደፈጣ ውጊያ የግዳጅ አፈዛ ሰለባ የሆኑ ታዳጊና ወጣቶችን ማስለቀቃቸውን ነው የገለጹት። በቀዳሚነት ፈጸምን ያሉት ጥቃት ከሰሜን ሸዋ ዞን ከጊሸ ራቤል ወደ ወረ ኢሉ ምልምሎችን ጭኖ ይጓዝ በነበርም የመንግስት ኃይል ላይ ስለመሆኑ አንስተዋል። ዋየት ዋይት በተባለ ስፍራ ድንገተኛ ጥቃት በመክፈት በከባድ መሳሪያ ጭምር ታጅበው ይጓዙ የነበሩና የታፈሱ ታዳጊዎችን ማስለቀቅ ችለናል ሲሉም ነው የገለጹት። ሌላኛው ጥቃት የተፈጸመው ደግሞ ከዳንግላ ወደ አዲስ ቅዳም በሚወስደው መንገድ ላይ ስለመሆኑ አሳውቀውም ይህ ጥቃት በፈንጂ የደረሰ ነው ብለዋል። በቁጥር በውል ያልታወቁ የመንግስት ኃይሎችና ይንቀሳቀሱበት የነበረ ፓትሮል ላይ ጉዳት ስለመድረሱ በመጥቀስ በአማራ ክልል እነዚህና ሌሎች መሰል ጥቃቶች በሚፈጸሙበት፣ እንደዚሁም በአንዳንድ ስፍራዎች ዎች በቀጠሉበት ሁኔታ የመከላከያ ሰራዊቱ ቃል አቀባይ ኮሎኔል ጌትነት ታዳና በሰጡት መግለጫ የፋኖ ኃይሎችን መከላከያን የመገዳደር አቅም የሌላቸው ተረት ተረቶች የሚል ማብራሪያ ሲያቀርቡ ተሰምተዋል። የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽዕኖ ካልሆነ በስተቀር ይሄ ነው ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን፣ መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ተረት ነው። አሁን ቅድም እንዳልኳቸው አራት ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም ከመሽሎክለክ ያለፈ ሌላ ነገር የላቸው። የፋኖ ኃይሎች ከአራት ኪሎ ርቀዋል ከማለት ባሻገር የኦሮሞ ነጻነት ሰራዊትን ደግሞ በአመዛኙ ጠፍቷል አደጋ የመሆኑ ጉዳይም አብቅቷል የሚልም አክሏል። ከነዚህ ጉዳዮች በመቀጠል ያነሱት ደግሞ በክልሎች እርስ በርስ ጦርነት ላይ እየተሳተፍን ያለ ነው። በአስቸኳይ ጊዜ አዋጅ መሰረት ነው ያሉበትና ዋነኛ ተልኳቸው የሀገሪቱ ሉዓላዊነት ማስከበር እንደሆነ ያስቀመጡበት ነው። ህገ መንግስታችን ብናይ አንቀጽ 87 የሰራዊት መርሆች ብሎ ካስቀመጠው ስድስት አንኳር ነጥቦች አንደኛው ብቻ ሶስተኛዋን ቁጥር ብናይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በዚህ ህገ መንግስት የተሰጠውን የአስቸኳይ ጊዜ አዋጅ እንደሚፈጽም ይገልጻል። ቀዳሚው ጉዳይ የአስቸኳይ ጊዜ አዋጅን መሰረት አድርጎ በውስጥ የሰላም ጦት ላይ መሳተፍ ያሉት ሲሆን ፓርላማው በሀገሪቱ ያወጀው የአስቸኳይ ጊዜ አዋጅ የት እንዳለገን ምላሽ አላቸው አይመስልም። አገዛዙ የአስቸኳይ ጊዜ አዋጅ ዓለም አቀፍ ገጽታይን እያበላሸ ነው በሚል ያለ አስቸኳይ ጊዜ አዋጅ ተዋጉ ብሎ አዟልና። በቀጣይነት ኮሎኔሉ ያነሱት ደግሞ ህገ መንግስት አጣቅሰው ሉዓላዊነትን ማስከበር ቀዳሚ ተልኳችን ነው ያሉበት ነው። በኢትዮጵያ ታሪክ በሁሉም ጎረቤቶች ኢትዮጵያንን ያስገደለም መሬት ቆርሶ ያደለም ስርዓት እንደ ብልጽ ግናው አገዛዝ እንደሌለ ግልብ ይሏል። የሱዳንና ኤርትራ ወረራ ቀርቶም ጅቡቲና ኬንያ በኢትዮጵያ ግዛት ያደረሱት የአየር ድብደባም ቆይቶም፣ የደቡብ ሱዳን ኃይሎች ከሰሞኑ አንድ ወረዳን ተቆጣጥረው ሁለተኛው ወረዳን ለመያዝ እያስፋፉ ስለመሆኑ ኮሎኔሉ ያጡታል ተብሎም አይጠበቅም። ነገር ግን የኢትዮጵያ ግዛቶችን መቁረስ የስልጣን ስጋት ለጊዜው አይደለምና የርስ በርስ ጦርነት ፕሮጀክቱ ላይ ነው ሰራዊቱ ተማግዶ ያለው። ጄኔራል ታደሰ ወረደ የፕሬዝደንትነት ደብዳቤ እንዳልሰጣቸው ሰማም። ጄኔራሉ የትግራይ ክልል ርዕሰ መስተዳደር መሆናቸው ይፋ ከሆነ አንድ ወር ሊሞላቸው አንድ ሳምንት ይቀራቸዋል። ላለፉት ሰባት ያገዛዝ ዘመናቸው እንደ ሌሎች ክልሎች ትግራይንም በራሳቸው መስነሌ ለማስተዳደር ተደጋጋሚ ጥረት አድርገው ያልተሳካላቸው ጠቅላይ ሚኒስትሩ ክልሉ ላይ ሚሊዮኖችን የፈጀም ጦርነት ካካሄዱ በኋላም ደቡብ አፍሪካ ላይ የሰላሙን ፈርመው በጋራ መግባባት መንግሥት እንዲመሰረት መስማማታቸው አይዘነጋም። ጠቅላይ ገዥነታቸውን ለ ለማረጋገጥ በሚያደርጉት በዚህ ጥረት ውስጥ ህወሀት ያቀረበላቸውን ጀነራል ታደሰን በውስጥ ተቀብለው በይፋ ደግሞ በኢሜል ፕሬዚደንት አማርጡ ማለታቸውም አይዘነጋም። ይሁን እንጂ ይህ የኢሜል ምርጫ ላይ ስሙ ላይ የተካሄደናም ህወሀት ያቀረበልኝን እጩ ሾመላ ለመባል ፈልገው ያደረጉት እንደሆነም ለተለያዩ ወገኖች ሲናገሩ መቆየታቸውም ተዘግቧል። ባሳለፍነው ሚያዝያ አንድ በአዲስ አበባ በተጠራ መድረክ ላይም ጌታቸው ረዳ ለታደሰ ወረደ ስልጣን አስረከቡ የሚል ድግስ መደገሳቸው አይዘነጋም። ይሁን ይህንን የታይታ ስነስርዓት ካካሄዱ በኋላም ለትግራይ ክልል ፕሬዚደንት ጄኔራል ታደሰ ወረደም የሹመት ደብዳቤውን እንዳልሰጧቸው የኢትዮ ፎረም ውስጥ ታዋቂዎች አረጋግጧል። አንዳንድ የቅርብ ምንጮቻቸው እንደሚሉት ከሆነ ጠቅላይ ሚኒስትሩ በ2015 ዓ ም ጀኔራል ታደሰን የትግራይ ክልል ፕሬዝደንት ለማድረግ ጥያቄ አቅርበው ጀኔራሉ በወቅቱ ፈቃደኛ ሳይሆኑ ቀርተው፣ በዘንድሮ ዓመት ግን በህወሓት አቅራቢነት ለፕሬዝደንትነት ሲታጩ አብይ የኔን ጥያቄ ውድቅ አድርገህ የእነርሱን ተቀበልክ የሚል ቅያሜ ያላቸው የጀኔራል ታደሰ ወረዳ የሹመት ደብዳቤ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ለጊ አስተዳድሩ አስተዳድሮ ፕሬዚደንት አለመድረሱ የተረጋገጠ ሲሆን ምክንያቱን ለማወቅ ጄኔራል ታደሰን ለማግኘት ያደረግነው ጥረትም አልሳካም። ለጠቅላይ ሚኒስትር ጽህፈት ቤት ኃላፊዋ አለም ፀሐይ ጳውሎስ የቀረቡ ምንጮች በበኩላቸው ደብዳቤ ወጪ የሚደረገው በእኛ በኩል ቢሆንም እስካሁን ድረስ እንድንጽፍ አልታዘዝንም፣ ምክንያቱን ግን አላወቅንም ሲሉ አረጋግጧል። ከሁለት ዓመት በፊት አቶ ጌታቸው ረዳን በህወሓት አቅራቢነት ሲጠቆሙ ጠቅላይ ሚኒስትሩ መቀበላቸውንና የሹመት ደብዳቤ መጻፋቸውን የመንግስት የመገናኛ ሰራተኛ ብዙሀን ሲዘግቡ እንደነበር አይዘነጋም። የጀነራል ታደሰ ደብዳቤ እስካሁን ያልጻፉበት ምክንያት አንዳች ሴራ ስበው ወይንስ ደግሞ ዘንግተውት የሚለው ግን በግልጽ ማወቅ አልተቻለም። የብልጽግናው መንግስት ወደ ኢትዮጵያ እንዳይገቡ የከለከላቸው እነ አቡነ ጴጥሮስን በጠንካራ ቅድመ ሁኔታ እንዲገቡ ፈቀደም። ቅድመ ሁኔታው በቀጣዩ የሲኖዶስ ጠቅላላ ጉባኤ የራሱን ሰዎች በቤተ ክርስቲያኗ ቁልፍ ቦታዎች ለማሾም የሚያስችለው መሆኑም ታውቋል። ወደ ሀገር ቤት እንዲገቡ ከተፈቀደላቸው መካከልም በ2014 ዓ ም ፓትርያርክ የሚያወርድ ኮሚቴ በመንግስት ሲቋቋም የኮሚቴው አባል የነበሩት ጳጳስ እንደሚገኙበትም ተገልጿል። የብልጽግናው መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማዳከም ሂደት ውስጥ የፈጸመው ተግባርን ለመከወን ከጦር መሳሪያው በተጨማሪ በዋናነት የተጠቀመው የራሷን የቤተ ክርስቲያኗን መዋቅርና አባቶችን እንደሆነ አስተያየት ሰጪዎች ይናገራሉ። አብዛኛው ምእመኗ ያለቀበትን ገዳሞቿ የወደሙበትና ነዋየ ቅዱሳን ቅርሶቿ የተዘረፉበትን እንደዚሁም የተቃጠሉበትን ጦርነት ለማካሄድም በተለይም ከአሜሪካ በርቅ ያመጣቸውን እንደ አቡነ ጴጥሮስና አቡነ ሚካኤል ያሉ ጳጳሳትን በፕሮፓጋንዳውና በ ሎጂስቲክስ ስብሰባ ዘርፍ ተገልግሎባቸዋል። ይሁን እንጂ በ2010 ሲኖዶስን የተቀላቀሉት አሜሪካ የጳጳስ አቡነ ጴጥሮስ ለዋና ጸሐፊነት እንዳይመረጡ አቡነ አብርሃምም ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት እንዳይመረጡ ለማድረግና የራሱን ሰዎች በእነዚህ ኃላፊዎች ፈንታ ለማስመረጥ የጣረው ብልጽግና ሳይሳካለት ሲቀር አቡነ ጴጥሮስን ጨምሮ ከአሜሪካውያኑ ጳጳሳት ጋር ሳይግባባ ቀረ ይላሉ። በዚህም ከግንቦት 2014 ቀደም ብሎ በዳንኤል ክብረት አስተባባሪነት የጦርነቱ ተቋሚ የነበሩትን ፓትርያርኩን አቡነ ማቲያስን ከኃላፊነት ለማስነሳት በህቡኡ የኮሚቴ አባል የነበሩት ጳጳሳት ጭምር ልዩነቱን ጀመረ የሚሉት እነዚህ ውስጥ ታዋቂዎች አገዛዙ በ2014 ዓ ምት የራሱን ጳጳሳት በሲኖዶስ ዋና ጸሐፊነትም ሆነም በቤተ ክህነቱ ስራ አስኪያጅነት ላይ ለማስመረጥ እድል ሳይቀነው ሲቀርና ፓትሪያሪኩን ለማስነሳት የሸርበው ሴራ ሳይሰምር ሲቀር ሲኖዶሱን ለሁለት ለመሰንጠቅ ተንቀሳቀሰ ሲሉም ያስታውሳሉ። ይሁን እንጂ ጳጳሳቱ ያንን እንቅስቃሴ ለማውገዝ ያደረጉት ትብብርና አንድነት ያሰጋው ብልጽግና አሜሪካያኑ ጳጳሳት ከኢትዮጵያ መውጣታቸውን ተከትሎ ወደ ሀገር ቤት እንዳይገቡ እግድ ጥሎ አቡነ ጴጥሮስን ከቦሌ ኤርፖርት አሳፍሮ መመለሱም ይታወሳል። ምእመኗን በየአጥቢያቸው በመግደል ቤተ ክርስቲያኗን በመከፋፈል ቁልፍ ስራ የሰራው ብልጽግናም የሚሊዮን ምእመናን እምነት የሆነችው የኦርቶዶክስ ቤተ ክርስቲያን ሲኖዶስ ዋና ጸሐፊን ወደ ሀገር ቤት እንዳይገቡ መከልከሉ ሳያንስ የአገዛዙን ሹማምንትና ድርጊት ያወገዙትን አቡነ ሉቃስን አውግዙ የሚል ትእዛዝ አቅርቦም ነበር ለቤተ ክርስቲያኗ ይሁን ቤተ ክርስቲያኗ አቡኑን ባለማውገዙ ዘዋቂ መያዘው ብልጽግና የከለከላቸው ጳጳሳት ወደ ሀገር ቤት እንዳይገቡና ክርስቲያናዊ ተልዕኳቸውን እንዳይወጡ አግዱ ቆይቷል። የኢቫንጀሊካል ፓስተሩ ግራሃምን ወደ አዲስ አበባ እንዲሄዱ በጋበዘበት ወቅት ጭምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የነ አቡነ ጴጥሮስ እገዳ እንዲነሳና ስራቸውን እንዲሰሩ ወደ ሀገር ቤትም እንዲገቡ ይፈቀድ ዘንድ በፓትርያርኩ ተደጋጋሚ ደብዳቤ የተጻፈ ቢሆንም ጠቅላይ ሚኒስትሩ ለማነጋገር ሳይፈቅዱ ቆይተዋል። በመጨረሻም በሰሞነ ህማማት በአንዱ ቀን የሰላም ሚኒስቴር ባቀረበው ጥሪ ከፓትርያርኩ በስተቀር በርከት ያሉ የሲኖዶስ አባላት ወደ ሚኒስቴሩ ቢሮ መሄዳቸው የታወቀ ሲሆን በዚህ ሁለትም አሜሪካውያኑ ጳጳሳት ወደ ኢትዮጵያ በሚገቡበት ሁኔታ ላይ ምክክር ተደርጓል ተብሏል። ይሁን እንጂ ከዛ በኋላ በቡድንና በተናጠል የደህንነትና ሲቪል የብልጽግና ባለስልጣናት አቡነ ጴጥሮስ፣ አቡነ ቴዎፍሎስና አቡነ ያዕቆብ ወደ ኢትዮጵያ የሚገቡበትን ጠንካራ ቅድመ ሁኔታ ቀርበው ተቀባይነት አግኝተዋል የሚሉት ምንጮቹ፣ ይኸውም በመጪው ግንቦት አጋማሽ በሚካሄደው የሲኖዶሱ ጉባኤ መንግስት የሚፈልጋቸው ጳጳሳት ለቤተ ክህነት ስራ አስኪያጅነትናም ለሲኖዶሱ ዋና ጸሐፊነት እንዲመረጡ ማድረግ የሚል ነው ተብሏል። አንዳንድ ጳጳሳት ይህንን ጉዳይ ብቻቸውን ለመወሰን እንደሚቸገሩ ሁኔታውን የሚቀይረውን በመናገር ቃል መግባታቸው የተሰማ ሲሆን፣ ሌሎች ደግሞ የመንግስት ጳጳሳት ኃላፊነቱን እንዲረከቡ ሌሎች አባላትም እንደሚያግባቡ ጭምር ተስማምተዋል ተብሏል። በዚህ ቅድመ ሁኔታ እንዲገቡ የተፈቀደላቸው ሶስቱ ጳጳሳት እገዳው እንደተነሳላቸው መንግስት ይፋ ያደረገ ሲሆን ይህንን ያደረግኩትም ሆደ ሰፊ ስለሆንኩ ነው ብሏል። በዚህም እንዲመለሱ ከተፈቀደላቸው መካከል ካገዛዙ ጎን ቁመው በነበሩ ጊዜ አቡነ ማትያስን ለማስነሳት ከነ ዳንኤል ክብረት ጋር ይነጋገሩ ነበር የሚባልላቸው አቡነ ቴዎፍሌዎስ እንደሚገኙበት ታውቋል። ብልጽግና ወደ ሀገር ቤት እንዲገቡ በሆደ ሰፊነት አልፌ የፈቀድኩላቸው ካላቸው ጳጳሳት መካከል የአቡነ ጴጥሮስ የስራ ኃላፊነት በዘንድሮ ዓመት የሚጠናቀቅ ሲሆን፣ የቤተ ክህነቱ ስራ አስኪያጅ አቡነ አብርሃም ኃላፊነታቸው በዚህ ወር ያበቃል። ወደ ሀገር ቢገቡ ምንም አይፈይዱም፣ መግለጫ የሚሰጡበትና መሰል ተግባር የሚያደርጉበት ስልጣንም የላቸውም፣ ቤተ ክርስቲያኗም የበለጠ ተዳክማለች በሚል ተጨማሪ ምክንያት እንዲገቡ ተፈቅዶላቸኋል የተባሉት እነዚህ ጳጳሳትም ሆኖ ቤተ ክርስቲያኗ ይህንን ዘገባ እስካጠናቀርንበት ሰት ድረስ የሰጡት አስተያየት የለም። መንግስት በመልካም ፈቃዱና ሆደ ሰፊነቱ እንዲገቡ ፈቀደላቸው በሚል በብልጽግ ነው የመገናኛ ብዙኃን የተዘገበላቸው እነዚህ ጳጳሳት ከዚህ በፊት አንዳንድ ወገኖች በፈጠሩ ችግር የተነሳ በሲኖዶስ ጉባኤ ለመሳተፍ ያልቻሉ ይችላሉ ብሎ ገልጿቸዋል። ሰዎች ከሀገር እንዳይወጡና እንዳይገቡ እያገደ ያለው በቀጥታ የጠቅላይ ሚኒስትሩ ቢሮ ሲሆን ከዚህ በፊትም ኢትዮጵያዊው አቶ ልደቱ አያሌው ወደ ሀገር እንዳይገቡ የታገዱት በአብይ አህመድ ትዕዛዝ መሆኑን መናገራቸው አይዘነጋም። የመንግስት ብሔራዊ ደህንነት ምክር ቤት ባሳለፍ ነው መስከረም ባካሄደው ስብሰባ የብልጽግናው ስልጣን አደጋ የሚመነጨው የተደራጀ አቅም ያላቸው ሁለት አካላት ነው። እነዚህም ከህወሓትና ከኦርቶዶክስ ተዋህዶ ቤተ ክርስቲያን ነው። እነዚህን ሁለት አካላትን በጥብቅ መከታተል ያስፈልጋል ብሎ መወሰኑን መዘገባችን የሚታወስ ነው። የሰርግ ስነ ስርዓቱ እሁድ ሊፈጸም የነበረው ሰው ታግቶ ተገደለም። በሀገሪቱ ዜጎች ወጥተው የመግባት ዋስትናቸውን ከተነጠቁ ሰነባብቷል። ከሰሞኑ በኦሮሚያ ክልል አርሲ ዞን ስሬ ወረዳ ወደ 50 የሚሆኑ ሰዎችን አሳፍሮ ሲጓዝ በነበረ ተሽከርካሪ ላይ እገታ መፈጸሙን መዘገባችን ይታወሳል። እገታው ተፈጸመ የተባለው ከአዳማ ከተማ በቅርብ ርቀት በሚገኝና በተለምዶ ቀለጣ ወንዝ ተብሎ በሚጠራው ስፍራ ነበር። በርካታ ተሳፋሪዎች የተወሰዱ ሲሆን ሰሞኑ ዳር የነበረ ሙሽራ እንደተገደለም ታጋቾች ራቅ ያለ ቦታ ተወስደው ገንዘብ እየተጠየቀባቸው መሆኑን ከታጋቾች መካከል ደግሞ የተለቀቁም እንዳሉ ነዋሪዎች ተናግሯል። ሟችን በቅርበት የሚያውቁ አንድ ቤተሰብ ሲናገሩ ሁሌም ሰኞ ሰኞ ከስር የወዳዳማ ምልልስ የሚበዛበት የገቢያ ቀን ነው። ከስር የወዳዳማ በሚሄድ ቅጥቅጥ አይሱዙ ተሳፍረው ከነበሩ ሰዎች የተወሰኑ ሰዎችን መርጠው ወሰዷቸው ሲሉ ገልጿል። ሟቹን ልጅም አውቋለሁ ያሉት እኒህ ሰው አጋቾቹ ተኩሰው እንደገደሉት ከእገታ የተለቀቁ ልጆች መናገራቸውን አስረድቷል። ሟቹ ጅብ በልቶት የተወሰነ እጅና የተወሰነ ቁርጥራጭ አካሉን የተገኘው በማግስቱም ተኩስ ስለነበረ ሌላ ሰው ሞቶ እንደሚሆን ተሰግቶ ነበር ሲሉም ተናግሯል። ሟቹ የፊታችን እሁድ ነበር ሰርጉ። ተኩሰው ገደሉት። ጅብ በልቶት የተገኘው የሰውነት ክፍሉ ጥቂት ነው። ለወላጅ ስነልቦና ሲባል ህዝቡ ተሰብስቦ የተገኘው ተቀብሯል። ስሬ ኪዳነ ምሕረት ቤተ ክርስቲያን ባሳለፍ ነው ረቡዕ ቀብሩ ተፈጽሟል ያሉት ከገታ የተለቀቁት የተወሰኑ ታጋቾች ከፍተኛ መደናገጥ ውስጥ በመሆናቸው ለመገናኛ ብዙኃን ማብራሪያ ለመስጠት እንደሰጉ፣ ከአምሳ ተሳፋሪዎች መካከል ሀያ አምስት ወንድና ሴቶች ተመርጠው እንደታገቱም እኒህ ሰው ጨምሮ አስረድቷል። የብልጽግን አውሮፕላን ተሳፋሪ ባለስልጣናት ከሰሞኑ ራሳቸውንም ልጆቻቸውንም ይድራሉ እንደ አቅማቸው ትዳር ሊመሰረቱ ያስቡ ኢትዮጵያውያን ደግሞ እንኳን ሰርቶ መክበር ወጥቶ መግባት የሚቻልበት ሁነት በሀገሪቱ አልተፈጠረምና እነርሱም የብልጽግና አውሮፕላን ተሳፋሪዎች አይደሉምና እንዲህ በየአካባቢው ተገድለው ይቀራሉ። ዶናልድ ትረምፕ በአሜሪካ የሚገኙ ሕገወጥ ስደተኞችን ወደ ሩዋንዳና ሩዋንዳ ሊያጓጉዙ ነው ተባለም። የፕሬዝደንት ትረምፕ አስተዳደር ጥገኝነት ጥያቄዎችና ና የወንጀል ማስረጃ አለባቸው የሚላቸውን ፍልሰተኞችን ወደ ሩዋንዳና ሊቢያ ለመላክ ስለማሰቡ የዘገበው ሲኤንኤን ነው። ሰነዳ አልባ የሆኑ ፍልሰተኞች ወደ ሩዋንዳ መላክ በሚቻልበት መንገድ ዙሪያ የአሜሪካ ባለስልጣናት በተያዘው ሳምንት ከሩዋንዳቻቸው ጋር ጭምር መምከራቸውን ጣቢያው አመልክቷል። ፕሬዝደንት ትረምፕ ባለስልጣኖቻቸው አንዳንድ ጥገኝነት ጥያቄዎች ና ሰነድ አልባ ስደተኞች ወደ ሶስተኛ ሀገሮች ለመላክ የሚያስችል የሁለትዮሽ ስምምነቶችን ከተመረጡ ሀገራት ጋር እንዲፈራረሙ ያዘዙት ከሁለት ወራት በፊት ነበር። የትራምፕ አስተዳደር ሀገራት ጥገኝነት ጥያቄዎችን እንዲቀበሉ ለማግባባት የተወሰኑ ሀገራት ዜጎች ወደ አሜሪካ እንዳይገቡ የጣሉትና ወደፊትም ሊጥሉ የሚችሉትን የጉዞ እገዳ በመሳሪያነት እየተጠቀሙ እንደሆነም የቴሌቪዥን ጣቢያው ዘግቧል። ሊቢያ በኢትዮጵያውያንና በሌሎች አፍሪካውያን ስደተኞች ላይ ማሰቃየት፣ ድብደባ፣ የጉልበት ብዝ በዛና አስገድዶ መድፈር የሚፈጸምባት ሀገር ስለመሆኗም የተባበሩት መንግስታት ድርጅት የሚሆን ሌሎች ዓለም አቀፍ የሰብአዊ መብት ተቋማት የሚገልጹት ነው ሰነዳል። በስደተኞችን ከአሜሪካ ለመቀበል በሚቻልበት መንገድ ላይ የሩዋንዳ ባለስልጣናት በተያዘው ሳምንት ከአሜሪካ አቻዎቻቸው ጋር መመካከራቸውም ታውቋል። በአሜሪካ ወህኒ ቤቶች የወንጀል ቅጣታቸውን የጨረሱ ነገር ግን ህጋዊ ሰነድ የሌላቸው የተለያዩ ሀገራት ዜጎችን ሩዋንዳ ልትቀበል ስለመሆኑም ነው የተነገረው። ሩዋንዳ ለምትቀበላቸው እነዚህ ጥገኝነት ጠያቂዎች የገንዘብ ድጋፍ ማድረግና ህብረተሰቡ ጋር ተቀላቅለው ስራ እንዲያገኙ የሚያስችል እቅድ ጭምር ስለመኖሩም ነው በዘገባው ላይ የተነሳው። እቅዱ በስፋት ተግባራዊ ከመደረጉ አስቀድሞም አንድ የራቃይ ዜግነት ያለው ጥገኝነት ጠያቂን ባለፈው ወር ከአሜሪካ መቀበሏ ምነው የተሰማው። ሩዋንዳ ብሪታንያ የሚገኙ ጥገኝነት ጠያቂዎችን ተቀብላ ለማስፈር ከሶስት ዓመታት በፊት የተፈራረመችው ስምምነት ከሶስት መቶ ሚሊዮን ፓውንድ በላይ ገንዘብ ከለንደን ከተቀበለች በኋላ አዲሱ የብሪታንያ መንግስት ስምምነቱን እንደሰረዘውም አይዘነጋም። አሁን በስልጣን ላይ ያለው የብሪታንያ ሌበርስ ፓርቲም ገና ስደተኞችን ማጓጓዝ እንደተጀመረ ምርጫ ማሸነፉን ተከትሎም ነው የተሰረዘው። ሩዋንዳም ከብሪታንያ በወቅቱ የተቀበለችውን ገንዘብ እንደማትመልስ ማሳወቁ አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።